ተፈጥሮ ነው መስዬ ለወንድ ልጅ ደግሞ በእጃችን ኮንዶም አድርገን እንብላ። ምን በወጣ ጆከር ልክ ወለደች። ወልዳ የስድስት ቀን ህፃ ልጅ በአረንጓዴ ቢጫ ቀ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከ እንዳለ እኔ ማቃቸው ልጆች እንዳለ እኔ ታፈሱት የታፈሱት እንዳለ ልጁን እስከ ህይወት ተጠቀሙ። ሴቶች እርግዝና መከላከያ አለ። ኮንዶም መግዛት ነውር አይደለም። የሰለጠኑ ሀገር ሆቴሎች ውስጥ ኮንዶም ይደረጋል አይደለ? እናንተ ደደቦች። እህቶች ደግሞ ስትሄዱ እንትን ባልሽ የሚሆኑ ውሽማሽ ስትሄጂ የእርግዝና መከላከያ መድኃኒት ግዢ። ይሄ ምንም አያስቅም። በነገራችን ላይ ኦኬ፣ ጭንቅላታችሁን አሰሩት። ስትሄዱ ወንድ ጋር ስትሄዱ የእርግዝና መከላከያ ገዝታችሁ ሂዱ፣ ወይ ደግሞ አትሄዱ ከሄድሽ ደግሞ ልጅ እንደሚመጣ ዝም ብሎ ሰላም መሲ እንዳይ ውረጂ። አንቺ ደግሞ አታስገቡ አልኳችሁ። ሞዴሬተሮች በሽተኛ ናችሁ እንዴ እንዴ ስትሄዱ ልጅ እንደሚመጣው አውቁ። ከሄድሽ በኋላ ከተኛሽ፣ ከተሻጎርሽ ልጅ ይመጣል። ከላስ ስትሸጎሪ በቅሎ አይደለሽ ልጅ ላይ ይመጣ ነው እንደምትወልጂ ወቅ መድኃኒት ካልወሰድሽ ስትሻገር የዚህ ሀገር ሕዝብ አማክረሽ አይደለም ራስሽ እንችለሽ ነው ወልደሽ፣ እንደባ ባንዲራ መጣል ባፍጢምሽ ይጥልሻል። አሁን የትም አባሽ አትሄጅም አንቺ ሰገጤ ሙጀሊያም። በአንቺ የተነሳ ግን ምንም የማያውቁ ሰርተው የሚበሉ ልጆች ናቸው የታፈሱት። መቤቴ አንጀቴን የበሉኝ። ምንም ታውቃላችሁ ልጅ ስለመጣል ኩብዝ ሱፐርማርኬት፣ ኩብዝ ሊገዙ የወጡ ልጆች ናቸው የታፈሱት። ለምን አንዲት ርካሽ ባደረገችው። አንተስ ከዚች ልጅ ጋር አሁን ዛሬ ልጅክ የተጣለው ልጅቷን ታውቃታለህ? ማንት ማንሁን። አንተስ ደደብ ደንቆሮ ወንድየው፣ አስረግዘህ ስትተኛ ማሬ ስኳሬ፣ ብልሃት ነው የተኛ። ኮንዶም የማትጠቀሙት ወንዶቹ፣ ኮንዶም መጠቀም ሼም እየያዛችሁ ነው። እኛ ይኸው እየነገርናችሁ ነው። ሄዳችሁ ኮንዶም ገዝታችሁ፣ ኮንዶም በኪስህ አድርግ። ከአይዲ እኩል ኮንዶም ያዝ። አፈር አቧህ ብላና ዝም ብለህ ባገኛው እንደ ተኳሽ ስፍራ እየቀያየራችሁ እንደ ተኳሽ ሄዳችሁ አትጋደሙ። የሚያጋድም ነገር ያጋድማችሁና ማለት ነው። ኮንዶም ማትገዛ አትጋብዛት፣ ግብዣ ይቅርባት። ኮንዶም ግዛ። ኪስህ ላይ ኮንዶምህን ያዝ። አፈራ አቧ ብላ ጭቅቅታ ሙላ። ሲያስቀዱ መብቴን በእናንተ የተነሳ ስንት ሰርቶ የሚበላ ሰው ስንት አንገቱን የደፋ ሰው ኢትዮጵያዊ ተብሎ አንድ ላይ ይጨፈለጋል። ሀይ ሀበሽ እየተባለ ማለት ነው። መሲ አንድ ነገር እዝ ላይ ልንገርሽ። አሁን እንደገና ደግሞ መዳማችሁ ቤት ወንድ መዳሞቻችሁ፣ ሲሳፈሩ ወንድ የምታስገቡ ልጆች መዳሞቻችሁ ካሜራ እንደሚገጥሙ አታቁም እንዴ? አታቁም? በቀደም ዕለት ወንድ ያስገባሽው መዳሚ ስትሳፈር፣ ጎረምሳ ይዘሽ ገባሽ። ኦኬ ተኝተሽ እያለ እሷ በካሜራ እያያችሽ ነበረ። ልክ እንደ ቤትሽ ጎረምሳውን ይዘሽው ገብተሽ፣ ከዛ አንቺ አሁን ያቺ መዳም መታ ከፎቅ ብትለቀሽ፣ እነዚህ የተረገሙ አረቦች እያለን እኛ ልን አንወቅጥም። አሁን ለይተን ነው ሁላ ወቀጣ የምናካሄደው። ምንድነው ሙቀቱ ነው? ኤሲ ክፈች፣ የሚፈላባችሁ ከሆነ ልክ ይኑረው። ሁሉም አካሄዳችሁ ልክ አድርጉት። ለስራ ነው የመጣችሁት። መቤቴ መዳሟ ተሳፍሮ መዳሟ አልጋ ላይ ነው ወንድ ይዛ የገባችሁ በመዳሟ አንት ሽሻ እያጨሱ በዚህ ደረጃ ረክሳችኋል፣ አለ ቪዲዮ ከፈለግሽ ለቋለሁ፣ ነገሩን የእናንተን ገበና ተለቀቀ አልተለቀቀ፣ ግን እኔ እኮ በነገራችሁ ላይ የምናደደው በእናንተ መርከስ እኮ አይደለም። አንድ ላይ ነው የምንጨፈለቀው። ኮንትራትም ያለው ወጥቶ ስራ እየፈለገ ያለው አንገቱን ደፍቶ የሚሰራው አምስት አስርም ለማግኘት ሀቢባ ቤት ሳሪ ቤት የምንንጠለጠለው እኛም አንድ ላይ ነው የምንጨፈለቀው ነው እና ደግሞ እናንተ ባደረጋችሁት ደግሞ ሌሎቹ የመዳን ቤት ውስጥ የሚሰሩ ደግሞ እንደዛ የሚያደርጉ መስሏቸው አሁን የተቀባበሏችሁ ነው። በጋዜጣ ጭምር ነው የወጣችሁት። አፈር ብሉና። ለምንድነው እራሳችሁን በቃ ማለት ቆፍጣና ማቶ ነው? ሴት ልጅ በነገራችን ላይ ቦታዋ ላይ ሴት ልጅ ቦታዋ ላይ ስትሆኝ ነው ወንድ ልጅ የሚፈልግሽ። ምንድን ነው ዱባይ ላይ ተተኛል ተተኛ። ሙቀቱ አይደለም ወንድ ልጅና ምግብም አያስበላም። እንዴት ነው ተቃቅፋችሁ የምትተኙ? ኤ ሲው ራሱ ተከፍቶ ሙቀት ነው። እኛ ምን ጉድ ናችሁ ከዛ ደግሞ ሜሲ ሀቡይ ሳሪ እናሽ ተርኮ ነው ታያለሽ። ደግሞ በየገዝቱ እየመጣችሁ አጋሰሱላ። እኔ በመረጃና በማስረጃ ነው። ዱባይ ውስጥ ያረገዘ ሰው መረዳት የለበት በመለ ሀቡም ይሄ አቋማላ ሳሪም ይሄ አቋማላ። እንደ እናንተ ዓለማችሁን ቀይታችሁ ባመጣችሁት ልጅ ሌላው ኢትዮጵያዊ ተጠራርጎ ይታሰራል። በቃ አትተኙ ከተባለ አትተኙ። ከተኛችሁ ወንዱ ኮንዶሚያዝ ሴቷ ደግሞ ለምንድነው ሰው የምታስገቡት? በሽት፣ እናቴ ትሙት። አሁን ሞደሬተር ግን እንትን አትበሉ፣ አትግማሙሽ። ሰው አታስገቡ አልኳችሁ አይደል? እንደ ሞደሬተሮቹ ራሱ በሽተኛ ናችሁ እንዴ? እናንተም ልሄድባችሁ እንደ እና ተከበሩ ሴቶች እራ ተከበሩ ሴቶች ስን ሴት ምለው እናንተ ሰርታችሁ የምትኖሩ አላማ ያላችሁ ሀያ አራት ሰዓት የመዳምን ኩሽና እያጠባችሁ ምትኖሩ ነገ ነገን አላማችሁን ለነገ ያደረጋችሁ እናንተን አይደለም። ይሄ ወልደው ባረንጓዴ፣ ቢጫ፣ ቀይ ባንዲራ ልጅ የሚጥሉ መዳሞቻቸው ሲሳፈሩ ወንድ ይዘው የሚገቡ እኔ ኳን ከደላሎች ጋር እኮ መጣላት ትቻለሁ። ምን አረጉ? ደላላ ብር ነው የሚበላው፣ ይብላ። ኖ ምን የሚያሳፍር ነገር አለ? ቆይ ነው አሁን ለምሳሌ እኔ ወንዶች ወንዶ ይፃፉ ከታች ዱባይ ላይ ያላችሁ ወንዶች ማለት ነው። ኮንዶ መግዛት ሼም ይያዛችሁ? ነው ኑን እዚህ በፌስት አላስቀምጣለሁ። ስትሄዱ ስትሄዱ እኔ በነጻ ሰጣችኋለሁ። ቻርጃ፣ አቡዳቢ፣ አላይን፣ ራስ አል ኬማ የት ኖና ከኔ ከሱቅ አንዳንድ እየወሰዳችሁ ሂዱ። አፈር አቧታችሁ ብሉና፣ እናንተ ጥፍራሞች፣ ወንዶቹም ሴቶቹ፣ ኖ ከኔ ጋር እየያዛችሁ ሂዱ እና ምን እናርጋቸው እያረገጡ የሚጥሉ ከሆነ ምንድነው ሼም የሚይዛችሁ? ገብታችሁ ግዙ። ምንድን ነው? የሚያስፈራችሁ? ምን በኢትዮጵያ ቴሌቪዥን ኤች አይ ቪ ለመከላከል ኮንዶምን ተጠቀሙ። ኮንዶም እንደዚህ አድርጋችሁ ነው እንደዚህ አድር ትምህርት እኮ ነው። እኔ እኮ ከበሽታው እናንተ አሁን በሽታውን አይደለም የምትፈሩት፣ ልጅን ነው የምትፈሩት። እኔ ዘመኑ ምን እንደሆነ አላውቅም፣ እናቴ ትሙት። ልጅን ነው የምትፈሩት። ልጅ ደግሞ እንትን እንትን። አይ አንድ አይበቃንም። ኦኬ አንድ ሙሉ ካላዘጋጀሁ መቼ መርሴኔስ የሚለውን እንትን በእኔ እሙሙ ምን አገባሽ ብላ እያለች ነው አጥፍያት የአሳሽ ከምድር ሚት አድርጎ በአንቺ ሙሙማ ምናቧሽ አገባን፣ አይደለም ሙሙሽን፣ ምንሽንም ስጪው በእንዳንቺ አይነት ርካሽ። ግን አሁን ሚት አድርጎ እስኪ ፈጣሪ፣ ወይ በሽተኛ ብቻ ነው እንዴ ዘንድሮ የሚመጣው? በእንዳንቺ አይነት ርካሽ። ሌላው ኢትዮጵያዊ እየታፈሰ ነው። ሰርተው የሚበሉ ሙሟቸውን ሸጠው ሳይሆን ሰርቶ የሚበሉ እነሱን እያሳፈሳችሁ ነው እናንተ ርካሾች፣ እያልናችሁ ነው እናንተ ርካሾች፣ በእናንተ የተነሳ ምንም ያላደረጉ ጃዛቤት ስራ እየፈለጉ ያሉ ለስራ ለዓላማ የመጡ እህቶቻችን እነሱ እነሱ እየተጠቁ ነው። እነሱን እያሳፈሳችሁ ነው። የሚያሳዝነኝ እኔ ስለ ንጹህ ነው እንጂ ስለ እንደ እናንተ አይነት ስለረከሰ ሴት ምን አገባኝ አይደለም። እሙሙሽን ጭንቅላትሽን ከአንገትሽ በላይ ቆርጠች ስጩ እንስራ ምናባሽ አገባኝ እኔ እንዴ። ኃይሌ ገብረሥላሴ እንኳን እንደዛ የኢትዮጵያን ባንዲራ አልለበሰውም። ህፃኑ ሙሉ ለሙሉ እንትን አድርጋ ነው ባንዲራ ልብሳ በክብር ቁጭ አድርገው አጎቶቻችን መተው የወሰዷቸው እንዴ። እኔ ስለ እናንተ እኮ አይደለም የማወራው። ምን አገባኝ ስላንች። ሙሙ ሙሙ ሽት ከሰው ጋር ስተዳይነ የትኬት የለኝም ስቲ የትኬት የለኝም ስቲ ጅ ትኬት ቆርጦ ያድረስሽ ነው ምልሽ። እኔ ወልደሻል ምናምን እኔ የምናት ምናምን ሙድ የምጫወት መስሎች ከሆነ ተሳስተሻል። ኢማራት ላይ ወንድና ሴት መተኛት የለበትም የኔ ህግና ህገ መንግስት ነው። አስረ ግጭ ነው ምነገር። እየመረረ ከዋጠው መተኛት የለባችሁ ለስራ ነው የመጣችሁት። ለእንጀራችሁ ተሯሯጡ። ምትተኙ ከሆነ ህጋዊ ጋብቻ አድርጋችሁ እሱም አንችም ተፈራርመሽ ተኝ አይ ዝም ብዬ ተኛለ የምትቆነ የትኬት ደግሞ አንቆርጥም፣ አንገትሽ ይቆራረጥ ነው የምልሽ። አስረግጬ እኮ ነው ምን እየነገርኩሽ አለው። ስለ እሙሙሽም አያገባኝ ቆሎ ወልደሽ ደግሞ ስለ ትኬትሽም ይሄ ማህበረሰብ አያገባውም እያልኩሽ ነው። እናንተ ብስብስ ወንዶች ደግሞ ኮንዶም ግዙ። ኮንዶም ገዝታችሁ ኪሳችሁ ውስጥ አድርጋችሁ በኮንዶም ተጠቀሙ። እኔ ስትበሉ ራሱ በሱ ብትበሉ ደስ ይለኛል፣ አደለም ስትተኙ አፈር ብሉና እናቴ ትሙት፣ ዛሬ ያልታፈሰ ሴት የለም። ያልታፈሰች ሴት ምንም ያላደረጉ ለስራ የመጡ ለአላማ የመጡ አላማ ያላቸው ናቸው። ቢታፈሱት እኔ እናንተ እናንተ ርካሽ ርካሽ ማሰብሰብ ባድርጎ እኮ ከዚህ ሀገር ቢወስድ ኦፈ ኢትዮጵያዊ ድምፁን አጥፍቶ ሰራተኛ ርካሽ ርካሾቹን እኮ ቢወስድ እሺ። በአረንጓዴ ቢጫ ቀይ ልጅ ጠቅለች ጥያለች፣ ህግ ባለበት ሀገር በአረንጓዴ ልክ እንደ ኃይሌ ገብረስላሴ እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐር ማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለ አላው በዚህ ሙቀት ጆከር፣ እግዚአብሔር እሳት። ይሄ በቃ ሀገር ገዥ ነው የሚሆነው። ኢትዮጵያን ይገዛል። ኧረ ሀገራችን በዲቃ ላማ ትገዛው? ይሄ የተገፋ እኮ ነው። አስባ ጥሩ ነገር እንዴ ጣለች? በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ! ወንድሞቻችን በሞቱበት ባንዲራ ስለ ልጁ መጣ። ኮከባለው ባንዲራው፣ ኮከባለው ባንዲራው፣ ኮከባለው ታዋንተ ደግሞ ኮኮቡ አለው ኮኮቡ ምን ኮኮቡ ኖረ አልኖረ፣ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔርን፣ እኔ የሚያሳዝኑኝ እነዛኞቹ በነገራችን ላይ ኮመንታተሮች የሚያስቃችሁ ምንድን ምንድነው? አሁን ይሄ ታሪክ ያስቃል? የምር ያሳብዳል እንጂ አንደኛ ሀገርን የሚያሰደብ ሁለተኛ፣ ሲቆጨቻችን የት ናቸው? ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው፣ ችግር የለበትም። ከታች ቁጭ ብላችሁ የምትስቁ ምትስቁ ገብርኤልን ደም አልቅሱ። የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይህን የምናገረው። ምክንያቱም የሚያስለቅ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። አሁን ምኑ ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያዊ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅ የምንም ልጅ ከምን የሚረገዝ ከየት የሚምጣ እግዚአብሔር ምስክር ነው። በጣም ነው የምታሳፍሩት። በምትስቁ ልጆች ከታች ሆናችሁ ምን መልካም ነገር ሰምታችሁ ምን የሚያስቅ ተገኝቶ? በኢትዮጵያ ባንዲራ እኮ ነው ጥያቄ ልጠይቅሽ አንቺን እ ምን ያስቀል? አምጣ ወልዳ ቆይ፣ እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወርውራ የሆነ ሰው ግፋቻ ቢያደርግባት አንስቀም። አመጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላ ሄደች። ስለዚህ የእሱ አመጣ ሉ እኔን ያናደደኝ ሙሉ እዚህ ጋር ያለ እጃዛ ቤት ያልተሰበረ የለም እንዳለን ያፈሷቸው ሴት ሴቱንም ወንድ ወንዱንም እንዳለ በመደዳ የታፈሱት እንዴት እንደሚያሳዝኑ እግዚአብሔርን በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። የእሷ በእሷ ምኑ መሳቅ አይደለም፣ የፈለጋትም መሆኑ ይቻላል። ግን እዛ ጋ ያለው የሀገር ባንዲራ ነው፣ የምንም የምንም የሚሆን ዓለም የሚያውቀው ማለት ነው። ስለዚህ ልታዝኑ ነው የሚገባችሁ የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት። እሷ ሊኗን የሸጠች እንደሆነ አሁን እየተና ሙሉ እዚ ሀገር ዜጎች እያወሩባት ያለችው እንትን ወንድ ዘመዳማ ስትሳፈር ልጁን ይዛው ገባች።

አፈር ብላሽ ይችላል እንጂ አማራት ላይ ወንዶቹ አጠቃላይ የእሷ ያስቃል። የምር ነው፣ ከድፍረቷ ይሁንች በቃ ነገ ምን እንደምትሆን ስለማታውቀው በቃ ወለደች አማጣች፣ ፍቅር ፍቅር ተጫወተች፣ ወለደች አማጣች። ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ቁጭ አድርጋ በባንዲራ ጠቅላ፣ ያው ግቡን አሰልችው ያለው ጆከር፣ የምር የልብ የበቃ ከልብ እየተናገርክ እንዳሉ ባክም፣ ይሄ አያስቅም። ሲሪየስ የምር የሚያምና የሚያሳዝን በተለይ ለእኛ ለሴቶቹ አንገት የሚያስደፋ ነው የምር። ይነበ ለምን አይደረግም? ምን ታደርጊያለሽ? አይ፣ እስኪ ሁና ለማንኛውም፣ ልቦና ይስጠና። እኔ ከዚህ ውጪ ምንም ማለት አልችልም በእውነት የዛኛዋን የዛችኛዋን አይቼዋለሁ። መሲ ይሄ መድኃኒት ቤት ቁጭ ብላ ከነሽሻዋ፣ እሱን ተይኝ፣ እሱ ችግር የለውም በዛ የሳቀ ምክንያቱም ዋጋ የምትከፍለው እራሷ ናት። የዚኛው ግን አንደኛ ባንዲራዋ እለው ላይ ሁለ